ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል በሲዳማ ክልል በሚገኙ ትምህርት ቤቶች ውስጥ ከሚያስተምሩ መምህራንና የአስተዳደር ሰራተኞች ጋር ውይይት መካሄድ ጀምሯል። በሐዋሳ ከተማ አስተዳደር ትምህርት መምሪያ ባላሙራ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተው ውይይቱን ያስጀመሩት የሲዳማ ክልል ምክትል ርዕሰ መስተዳደርና የክሉ የክልሉ ትምህርት ቢሮ ኃላፊ አቶ በየነ በራሳ የውይይቱ ዓላማ ዓለም አቀፋዊና ቀጠናዊን የሀገራችን ሁኔታ በተመለከተ ግንዛቤን ለመፍጠር ያለመስለ መሆኑ ገልጸዋል። የውይይቶቹ ዋና ዓላማ አለማዊውን ሁኔታ እንዲሁም ቀጠናዊውን ሁኔታ በተለይም ደግሞ የሀገራችንን ሁኔታ በሚገባ በመገንዘብ እንደ ዜጋ ከሁላችንም የሚጠበቀውን የሚጠበቅብንን ድርሻ ለመወጣት እንድንችል ለዚያ የሚበቃ ግንዛቤ እና እውቀት እንድኖረን ለማስቻል የተዘጋጀ መድረክ ነው። በትምህርቱ ዘርፍ ጠንካራ ስራዎችን መስራት የቻሉ ሀገራት በተሻለ ደረጃ መበልጸግ ስለመቻላቸው የጠቆሙት ምክትል ርዕሰ መስተዳደሩ ለሀገር ሁለንተናዊ ብልጽግና ትምህርት ወሳኝ ሚና ይጫወታል ብለዋል። ያደጉ ሀገሮች ያደጉት በሌላ በምንም አይደለም። ያደጉ ሀገሮች ያደጉት፣ የበለጸጉ ሀገሮች መበልጸግ የቻሉት በትምህርት ነው። በትምህርት በኩል ዜጎቻቸውን ማብቃት በተገቢ ዕውቀትና ክህሎት ማሳደግ ማበልጸግ በመቻላቸው ዜጎች ደግሞ ሀገራቸውን መገንባት ሀገራቸውን ማሳደግ ችለዋል። ስለዚህ የትምህርት ምላሹ የሀገር ዕድገት የሀገር ብልጽግና ነው የሚሆነው። በአግባቡ ትምህርት ከተያዘ ሀገርን የማበልጸግ ኃይሉ በጣም ከፍተኛ ነው። በአንድ ሀገር እድገት ውስጥ የመምህራን ድርሻ ከፍተኛ ስለመሆኑ ያመላከቱት የሲዳማ ክልል ምክትል ርዕሰ መስተዳደርና የክልሉ ትምህርት ቢሮ ኃላፊ አቶ በየነ በራሳ ሀገርን በመገንባት ሂደት ውስጥ መምህራን የራሳቸውን አሻራ ማኖር አለባቸው ብለዋል። በተለያዩ ሀገሮች ለመጣው ለውጥ የለውጡ ዋና ኃይል ምንድን ነው ቢባል ትምህርት ነው። ትምህርት ደግሞ ያለመምህር ሊታሰብ ስለማይችል ሀገራትን ያሳደጉት መምህራን ናቸው ብሎ መውሰድ ይቻላል። የእኛ ሀገርም ወደዚህ ዛሬ ወደ ደረሰችበት ደረጃ እንድትደርስ ከትላንት ጀምሮ እስከ ዛሬ ድረስ በዚህ በትምህርቱ መስክ የተሰማሩና ዜጎችን እየቀረጹ ያሉ መምህራን ድርሻቸው በጣም ከፍተኛ ነው። ስለዚህ ሀገራችን እንድታድግ ከፍ እንድትል የምንመኙላችንም በትምህርት ላይ ከፍተኛ ትኩረት መስጠት ይኖርብናል። መምህርም እንደ መምህር ዜጎችን የመቅረጽ ኃላፊነት ሀገርን የመገንባት ኃላፊነት ይህ መሳሪያ በእጁ እንዳለ አስቦ ከልብ መስራት ከተጋው በላይ መትጋት ከቆረጠው በላይ መቁረጥ እና ዜጎችን ለማሳደግ ለማበልጸግ በበቂ ክህሎትና እውቀት ይዞ ለመውጣት በጣም ከፍተኛ ርብርብ፣ ተጨማሪ ትጋት፣ ተጨማሪ ጥረት ማድረግ ያስፈልጋል። የክልሉ ምክትል ርዕሰ መስተዳደር እና የትምህርት ቢሮ ኃላፊ አቶ በየነ በራሳ በሐዋሳ ከተማ በሚገኙ በተለያዩ ትምህርት ቤቶች ተገኝተው ለመምህራን መልእክት አስተላልፈዋል።